ነው የታሸገ ስለዚህ ቆየሁባችሁ። ታዲያ እንደሱ ከሆነ ክፈተውና ንገረና። ሀና፣ አንቺ ፍቃደኛ ነሽ አይደል? እሷ ደግሞ ምን ያገባታል? ወይዘሮ የሚላት ይሄ ውጤት እኮ የእሷም። ስለዚህ ፈቃደኝነቷ ያስፈልጋል። ችግር የለውም ዶክተር እንድትነግረ ትችላለህ። እሺ ካላችሁ ሆ እናንተ ልጅ አይደለችም። እኔ እንግዲህ አላውቅም። ናሙናው እንደሚያሳየው ከሆነ አንቺ የእነ ወይዘሮ ሜላት ልጅ አይደለችም። ይሄ በፍጹም አይሆንም! የሌባይነ ደረቃል ውጤቱ እንደሚያሳየው ርግብ የወይዘሮ ሜላትና የአቶ መስፍን ልጅ ናት። ወይኔማ ይህ ደስ አላለሽም፣ ትጠራጠራለሽ እንዲ ደግሞ ልጅነት። ግን አንዳንዴ እውነቱን አውቆ መቀመጡ የተሻለ ይመስለኛል። እንዴት ነው? እንደዚህ ነው እያያቸው ሊቀውት ምትለ አይለም አይሰሙ በጉጉት ስንጠብቅ የነበረው ምርመራ ወጣ። ሀኒዬ ታሸንፋለች ብለን በተስፋ ስንጠብቅ ነበረ። ሀኒ ግን በውሸትና በማጭ በርበር ያንን ታሪክ ሰርቀዋል ማለት ነው። ሀኒ አሸንፋለሁ ብላ እውነት ስላላት ያው ተማምናባት ብትጠብቅም፣ ግን በሌቦች እና በአስመሳይ ሰዎች እና ምርመራው ውጤት እንዲቀየር አድርገዋል። ምርመራ ውጤትም የተቀየረ ያው ብር ተከፍሎ ሳይሆን ዶክተሩን እያስፈራሩት ነበረ። እንዳያችሁት ባዩሽ የሆነ ወጣጤ ገዝታ እሱ ነበረ ዶክተሩን ሲያስፈራራ ነበረ። ፍቅረኛህን እገልብሃለሁ እኔ ብሎ ሲያስፈራራ አይተናል። እናም ዶክተሩ ለሕይወቱ ብሎ ያልሆነ ነገር የማይታሰብ ነገር አደረገ። እውነት በጣም አሳዝኖናል። ምክንያቱም ሀኒ እውነት አላት ማለት ነው። ግን ደግሞ ይቆያል እንጂ እውነት ተደብቃ አትቀርም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁን? ያለው እግዚአብሔር ይመስገን። ዛሬ በኖላዊ ድራማ ክፍል አምሳ አንድ ይዛም መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡ ነው። ቪዲዮውን እስከ መጨረሻ ተከታተሉት። ሀኒ ምርመራ ውጤት ዛሬ እንደነበረ ሁላችንም እና እናቃለን፣ ማለት ነው። ያው እንደ ጠበቅ ነው አልሆነልንም። ቢሆንም ግን እውነተዋ እውነት ቀን ጠብቃ ትወጣለች። ያኔ እውነት ተደብቆ አይቀርም ማለት ነው። ድራማውን ተከታተሉት። ምናስ የአሴድ ጓደኛ መጣ። ምስጢሩን በደንብ ያውቃል እና የእሱ ይጃለበት ይሄ እውነት ግን በዚህ በና ሸምሱ እና አሴር በደንብ ያውቃሉ። አሴር አቅም ሸምሱ ግን ያውቃል ማለት ነው። ግን በብር ነው ያኒን ፎቶ የሸጠ ማለት ነው። ሰርቆባት ያው እነሱ ጓደኛሞች ስለሆኑ እነሱ ቤት ይመላለስ ነበረ። ከዛ ፎቶ እንደዚህ ምናምን ብሎ እሱ ሳይገባ ሰርቆ ሰጣቸውና እነሱ ደግሞ በሚዲያ ይሄንን ነገር ሰሩና ከዛን ያኒ ያው ውጤቱን ቁጭ ብሎ እየጠበቁ ነበረ። ግን በጣም እየተንቀጠቀጠች ነበረ፣ እንንፈርታለች። ነገር ግን ያው ዶክተሩ ውጤቱን ሊያመጣ ሄዳ፣ ይሄ ሰውዬ ደግሞ ምን ሆኖ ነው ይቀውየ? አሁን አይደል እንዴ ይወጣ? አንቺ ደግሞ መቾኮል ትወጃለሽ እያሉ ነበረ እማማ ወይዘሮ አስቴር ማለት ነው። ይህን አይሌ ይከብዳል እንዴ ውጤት ማምጣት? አይ እንግዲህ ቀስ በይ እያሉ ነበር። ዶክተሩ በጣም ፈርተዋል። በቃም ቆየሁባቸው አይደል እያለ፣ ሆን ብለኮ ነው የቆየኸው አሉት። ውጤቱ እኛ ጋር መቀመጥ ስለማያስፈልግ ለአመጣ እጅ ነው። እሺ አሁን ውጤቱ ንገረን። እኔ ውጤቱን መናገር አልችልም። ለምን? እንግዲህ ውጤቱን እንደምታዩት ውጤቱ እንደታሸገ ነው። ለምን ቤታችሁ ገብታችሁ ማየት ትችላላችሁ። ዶክተር አንተ ልትነግረን ትችላለህ አለች እርግብም። አይ የእናንተ ፍቃደኝነት ነው እንጂ እኔ መቻል እችላለሁ አለ ዶክተሩ። ምርመራውን እንደቀየረ ያውቃል ማለት ነው። አስፈራርቶት እንደቀየረና እያዘና እያዘና ነበረ። ምንም ቢሆን እንኳን ለሚስቱ አስቦ የሰውን ህይወት የሰውን ታሪክ መቀየር ከባድ ነገር ነው። እነሱም የሚያስፈራሩት ለወይዘሮ ባዩሽ ወይም ደግሞ ለአንድ ሰው ብናገር ጥሩ ነበረ። እሱ ግን ፍቅረኛውን እንዳያጣ ብሎ ፍቅረኛውን ለማስተረፍ ብሎ ይህንን ህይወት ቀየራ ማለት ነው። በጣም የሚያሳዝን ነገር ነው። አያችሁ ኢትዮጵያ ውስጥ በጉቦ በውሸት በማስመሰልና በእንደዚህ አይነት ሁኔታ ብዙ ሰዎች እያሰቃዩና ህይወታቸውን እየቀየሩ ነው የሚገኙት ማለት ነው። ታዲያ እንደዛ ከሆነ ያንተ ክፈት እናሳየን እናንተ ፍቃደኛ ከሆናችው ይቻላል፣ እያለ አና ቺ ፍቃደኛ ነሽ አይደል እንዴ? የእሷ ደግሞ ምን ያገባታል? ወይዘሮ ሚላት፣ ይሄ ውጤትም እኮ የእሷ ነው። ስለዚህ ያገባታል። አኒም በጣም ደነገጠችና ችግር የለውም ዶክተር አለች። ልትነግረኝ ትችላለ ስትል ባዮች ግን በጣም ነበረ የተናደረችው። ወይዘሮ ሚላት ሀኒ ላይ ሀኒን በጣም ነበር የጠላቻት ቻት። ያው ፈጣሪያ ይጥላት እንጂ እሷማ ጠላች አልጠላች ምንም የምታደርጋት ነገር የለም። እሽ ካላችሁ ያው እያሌ ውጤቱን እየከፈተ ነበር፣ እጁ እየተንቀጠቀጠ እናም፣ ውጤቱን ቀይረዋል ማለት ነው። እርግብም በጣም ደንግጣ ነበረ። በጣም እየፈራ ነበር ዶክተሩ፣ እውነት እንዳልሆነ በደንብ እያወቀ ማለት ነው። ምንድነው? ምን ሆነ ህል እያሉት ነበር። ሰውዬ ዶክተሩ በጣም ደንግጠዋል። ማማም ሁሉም ፈርቶ ነበረ። በውጤቱ መሰረታ እና የእናንተ ልጅ አይደለችም። ምን እንዴት? ብላ ደነገጠች እና ለቀሰች። እኔ እንግዲህ አለቅም። ማምኗ እንደሚያሳየው ከሆነ አንቺ የወይዘሮ ሚላት ልጅ አይደለሽም። ይሄ በፍጹም አይሆንም። ሳቁባትና እሷን ወረቀቱን አንስታ ታቃደደችሁ። ተረጋጊ አለቻትም። ማማም የሌባ አይነ ደረቅ አለቻት። ይህ በፍጹም አይሆንም ስትል አለቀሰች። እንግዲህ ከዚህ በላይ ምን ታድርግት ወይዘሮ ሜላት። ወይዘሮ ሜላት ግን እውነቱን ስትደርስባት ምን እንደመውጣት አላውቅም። ዛሬም ደግሞ እውነቱ ይወጣል፣ እንደዚህ ተደብቆ የማይቀር ነው። እሺ የሆነው ሆነዋል። ይቺ ልጅ የኛ ልጅ ነች። አዎ ውጤቱ እንደሚናገረው እርግብ የወይዘሮ ሜላት እና ያተው ማስፈልግ ናት ስላት፣ እርግብ በጣም እየሳቀች ነበረ። ሀኒ ግን እያለቀሰች አይዞሽ የሚላት እንኳን ጠፍቶ፣ እማማ ግን አይዞሽ እያሉ ነበረ። እማማ ደማቸው ነግሯታል ማለት ነው ልጃቸው እንደሆነች። ወይዘሮ አስቴር ግን አውቃለች። ወይዘሮ ሜላት ግን በፍጹም አኒ በቃ እንደ ጠላት ነው የምታያት። ወይኔ፣ ሟዬ ደስ አላለሽም? ጠራጠራለሽ እንደ ልጅነትሽ እኔ ቀፊኝ ብላ አቀፈቻት። እኔ ግን ቆማ እያለቀሰቻ ይዞሽ እንኳን አላለቻትም ማለት ነው። ስንት አመት ስለሷ ውለታ ውላ ሰላምን ራሱ ከብዙ ነገር ያስተረፈቻት የእሷ እንደምሰጣት ነበረ። ያንን ሁሉ ረስታ ዛሬ ግን እንደ አረቡ ሀያቴ ብላ ስሰማት ሀያቷ ግን ምንም አልተደነቀችም ማለት ነው። እውነታው ስለምታውቅ ማለት ደሞ ነግሯታል ማለት ነው። ማማ ወይዘሮ አስቴር በደንብ ያውቃሉ ልጃቸውን እንዳልሆነች። ለወይዘሮ ሜላትም ሲያስረዷት ምንም ልትረዳ አልቻለችም እንጂ ምንም ልጃችን አይደለችም እያሏት ነበር። ሀኒ በፍጹም ሊሆን አይችልም ብላ ወረቀቱን ቀዳ ሮጣ ወጣች እያለቀሰች። እማማም ተረጋጊ እያሏት ነበር። እማማ ግን እግዚአብሔር እውነት ይባርካቸው። ጥሩ ናት ጥሩ እናት ናቸው። የወይዘሮ ሄላት ባይሆኑም ውጤቱ ይህን ይመስላል። በውጤቱ ደስተኛ ሆናችሁ አልሆናችሁም፣ ማቆ ነገር የለም ሁኔታው ይሄን ያሳያል። ቀላል ደስ ብሎናል፣ ዶክተር ዬ ብላ እየሳመች ነበረ ነበር። ሮጣ ማለት ነው የምታደርገው ሁሉ ራስታለች ማለት ነው። ነገ ግን ማዋረድ ደዋ የማይቀር ነው። እና በመሀል ደግሞ አባባ ምን እንደነካቸው አላውቅም። ትናንትና የመጨረሻ መርፌ ወስዶ ነበረ። ራሳቸውን ስቶ ያው እንደተኙ ነው፣ አለቁም። ከዛ የአሴር ጓደኛ መጣና አባባ ምን ሆኖ ነው እያሉ ስለ አባባ እያወሩ ነበረ። ያነት ወስዶ ይነቃሉ ብሏል። ወይኔ እንደዛ ሀገር የምታንቀጠቅጠው ምላሳቸው ተያዘች ማለት ነው ብሎ ሲል አንተ በታመመ ሰው ላይ ሞት ትችላለህ እያሉ እያወሩ ነበረ። አና የቴዳ ነው ትመጣለች። ተቀመጥ አን ምርመራ ቦታ ነበረች። ሰውየ ሊገለው ነው እንዲ ተቀመጥ መሬ ላይ እያለው ነበረ። ህክምና ቤት መቶ ልጠይቃቸው መጣ። አባባ ግን ምን እንደ ወጋ ላቅም ዶክተሩ እራሳቸውን አላወቁም። እና ምን ማማ ወይዘሮ መሄላት ምርመራ ውጤት ከተቀበሉ በኋላ፣ ማማ ግን ሀኒን ሳላያት ወደ ቤት አልሄድም ይህ ልትሄጂ ነው? ልጅቷን አናግሬ ልምጣት። ትልማማ አስቴር፣ ይቺ ሌባ አጨበርባሪ ደግሞ ምን አድርግልኝ ብለሽ ነው የምታናግሪያት? እያለሽ አትናገሪኝ ብዬሻለሁ እኮ ብላ፣ ውይ ማዬ አለች። አኒም ብቻዋን ቆማ እያለቀሰች ነበር። ምን ሆና ነው እያለች ነበረ። እርግብም ሰው ያላትን እኮ አሰማም ልጅ አሏት። አኒጌን ግንበር ላይ እያለቀሰች ነበረ። እንዴ አያቴ ማለት ፈራሽ? ችግር የለውም ማማ ብለሽ ጥሪ። ደግሞ ከዚህ በኋላ ማዘና አስፈልግም። ለምንድን ነው ማዝነው? ማማ ነገር ሁሉ እንዳሰብሹ ስላልሆነ እኔ ሁኔታውን ለማሳየት ብዬ እንጂ ምንም ፈልጌ አይደለም ምርመራ እንድደረግ የፈለግኩት። እንዴ ቤተሰቦች ያልሹ ሰዎች ቤተሰቦች ሳይሆኑ ሲቀሩ ልብ ይሰብራል። ማማ የኔ ልብ እኮ በቀላሉ እንደዚህ አይሰባይም። ማለች እኔም የኔ ጠንካራ ልጄ ከአጥንት ከስጋድን እንዴ ተሰራሹ፣ እንዴት አትሰበሪም? እኔ የወይዘሮ ሜላት ለምን እናት ያሎሮም ብዬ የምሰበር ልጅ አይደለሁም። በጣም አቆስላታለሁ። ሁል ጊዜ ማለት ተስፋ ቆርጣለች ማለት ነው የመጨረሻ። እግዚአብሔር ጌና አንድ ቀን ሁሉ ነገር ያስተካክላል። ያኔ እውነትም ተደብቃ አይቀርም። ሜላት እንደዚህ ክፉ አይነት ሴት ሆናብሻለች ማለት ነው? እንደሱ ማለት እንኳን አይደለም እማማ። እኔ እውነታውን ለማየት ብዬ እንጂ ምርመራ ያደረግኩት፣ እኔ የቤተሰብ ችግር የለብኝም። አባትም እህትም አጎትም አክስትም የሚሆንልኝ አባት አለ።